እሺ፣ ሴቶች ምን ይፈልጋሉ? አበባ፣ ራት መጋበዝ፣ ገንዘብ፣ በየጊዜው አፈቅረሻለሁ የሚል መልእክት። አዎ፣ እነዚህ ሁሉ ጥሩ ነገሮች ናቸው፣ ግን እውነቱን ልንገርህ፣ እነዚህ ሁሉ ተጨማሪ ጉርሻ ናቸው፣ ዋናው ነገር ግን አይደሉም። ብዙ ወንዶች ግንኙነታቸው ለምን በድንገት እንደሚቀዘቅዝ ሁልጊዜ ጊዜ ይጠይቃሉ። ትላንት ስቃ የነበረችው ሴት ዛሬ ለምን ሩቅ እንደሆነች አይገባቸውም። ምክንያቱ አንተ ያልሰጠሃት አንድ ትልቅ ነገር ስላለ ነው። አንተ ጋር እንዳለ የማታውቀው ነገር ግን በየቀኑ በድብቅ የምትመኘው በፍጹም ግን ስጠኝ ብላ የማጠይቀው አንድ ነገር። ይህንን ነገር 98 በመቶ ወንዶች ሙሉ በሙሉ ስተውታል። ዛሬ ግን አንተ ከነሱ አንዱ አትሆንም። ይህንን አንድ ነገር ከተረዳህ እመነኝ የምታውቀው የፍቅር ጨዋታ ሙሉ በሙሉ ይቀየራል። እስከ መጨረሻው ድረስ አብረኝ ሁን። ይሄ ነገር በጣም አስፈላጊ ከሆነ ለምን በግልጽ አትጠይቀኝም ብለህ ልታስብ ትችላለህ። በጣም ትክክለኛ ጥያቄ ነው። ምክንያት አንድ፣ እሷ ራሷ ይሄ ነው ብላ በቃላት ልትገልጸ አትችልም። ይሄ ስሜት ነው፣ እቃ አይደለም። እንዴት የማይዳሰስ ነገር ስጠኝ ብላ ትጠይቃለች? ምክንያት ሁለትና ዋነኛው፣ ከጠየቀችህ ዋጋ የለውም። አስበው፣ እባክህ ሳላስገድድህ እኔን አስቀድመኝ ወይም እባክህ ሳልነግርህ ስሜቴን ተረዳልኝ ብላ ብትጠይቅህ፣ አንተም ብታደርገው፣ ያደረግከው ስለተጠየቅክ ነው እንጂ ከልብህ ፈልገህ አይደለም። ይህ ደግሞ የባሰ መጥፎ ስሜትን ይፈጥራል። ምክንያት ሶስት ችግረኛ ወይም ደግሞ ከባድ መስላ መታየትን ትፈራለች። ብዙ ሴቶች ቀለል ያለችና ችግር የማትፈጥር መስለው ለመታየት ሲሉ ውስጣዊ ፍላጎታቸውን ይገድላሉ። እውነተኛ ስሜቷን ብታሳየህ ትሸሻለህ ወይም ደግሞ ጤነኛ አይደለችም ብለህ እንዳትፈርጃት ብላ ትፈራለች። ስለዚህ ይህን ነገር አትጠይቅም። በምትኩ ትጠብቃለች። ስትጠብቅም ትፈትንሃለች። አንተ ሳታውቀው በትንንሽ ነገሮች ትሞክርሃለች። ፈተናውን ስትወድቅባት ራሷን ካንተ ማራቅ ትጀምራለች። ያኔ ነው ግራ መጋባት የሚጀምረው። እንግዲህ ሴቶች በድብቅ የሚመኙት ነገር ግን በፍጹም የማይጠይቁት ይህ አንድ ትልቅ ነገር ስሜታዊ ደህንነት ነው። ቆይ ቆይ ስሜታዊ ደህንነት ስልህ እንዳት ጎዳት ወይም ደግሞ እንዳት እንዳትሾህባት ብቻ ማለት አይደለም። ያ መሠረታዊ የሰው ልጅ ደህንነት ነው። እኔ የማወራው ከዚያ የጠለቀ ነገር ነው። ስሜታዊ ደህንነት ማለት እሷ መቶ በመቶ እውነተኛ ማንነቷን ከነሙሉ ችግሯ፣ ከነሙሉ ስህተቷ፣ ከነሙሉ ፍርሃቷ በአንተ ፊት ስትታይ አንተ እንደማትፈርድባት፣ እንደማትሸሻት ወይም እሷን ለማስተካከል እንደማትሞክር የምታገኘው ፍጹም የሆነ የመተማመን ስሜት ነው። ይህ ማለት እሷ ደካማ ጎኗን ስታሳይህ አንተ ጠንካራ መሆንክን የምታረጋግጥበት አጋጣሚ ነው። ይህ ነው ሴትን ልጅ ከአንድ ወንድ ጋር እስረኛ የሚያደርጋት። እዚህ ጋር ነው 98 በመቶ ወንዶች የሚወድቁት። እኛ ወንዶች በተፈጥሯችን ችግር ፈቺ ነን። ሴት ልጅ ስታማረር፣ ስራ ቦታ ተበሳጨው ስትል አእምሯችን ወዲያው መፍትሄ ይፈልጋል። ስራሽን ለምን አትቀየሪም? ላለቃሽ ለምን እንዲህ አትዩም? ዝም ብለሽ ተያቸው እንላለን። እኛ እየተረዳናት ይመስለናል። እሷ ግን የምትሰማው ስሜትሽ ስህተት ነው ችግርሽን ማስተናገድ አትቼም ወይም ደግሞ ዝም ብለሽ አታካብጂ የሚል የተደበቀ መልእክት ነው። ይህንን ምሳሌ ልንገርህ። ጓደኛዋ ክፉ ነገር ተናገረቻት እንበል። መታ እንዴት እንደዛ ትለኛለች፣ በጣም አናዳኛለች ብላ ስታወራ፣ አንተ እሺ ከሷ ጋር ያለሽን ግንኙነት አቋርጪ ብለህ መፍትሄ ብትሰጣት አንተ ትክክል ልትሆን ትችላለህ። እሷ ግን የተረዳሃት አይመስላትም። ይልቁንስ እሷ የምትፈልገው ስሜታዊ ማረጋገጫ ነው። እሷ የምትፈልገው አንተ ከእሷ ጎን ቆመህ እውነትሽን ነው፣ እንዲህ መባል አልነበረብሽም፣ በጣም ያናድዳል፣ ስሜትሽ ይሰማኛል፣ ይገባኛል እንድትላት ነው። አየህ፣ ችግሩን አልፈተኸውም፣ ችግሩን አብርሃት ተቀበልከው እንጂ። በ2012 በሳይኮሎጂካል ሳይንስ ጆርናል ላይ የወጣ አንድ ጥናት እንደሚያሳየው ስሜታቸው የተረጋገጠላቸው ሰዎች ስሜታቸውን በበለጠ ፍጥነት ተቆጣጥረው ከጭንቀት ቶሎ ያገግማሉ። አንተ ችግሯን ስትፈታላት እሷ ደካማ እንደሆነች እያሳየሃት ነው ስሜቷን ስትረዳላት ግን አንተ ጠንካራ መሆንክንና እሷ በአንተ መተማመን እንደምትችል እያሳየሃት ነው ይህንን የመጀመሪያ ፈተና ካለፍክ ወደ ሁለተኛው እንሂድ አንዲት ሴት ለአንድ ወንድ የምትሰጠው ትልቁ ፈተና እሷ ከቁጥጥር ውጪ በምትሆንበት ጊዜ ነው ያለ ምክንያት ስታለቅስ በትንሽ ነገር ስትበሳጭ ወይም ምንም አልሆንኩም እያለች ፊቷ ሲጠቁር ብዙ ወንዶች እዚህ ጋር ይሸሻሉ። ውይ ያንቺ ነገር እስኪ ያታካብጭ ይላሉ፣ ወይም ደግሞ ዝም ብለው ይርቋታል። ለምን? ምክንያቱም የእሷ ስሜታዊ ውዥንብር ያስፈራቸዋል። እኛ መቆጣጠር የማንችለው ነገር ያናድደናል። ለምሳሌ መኪና እየነዳህ ነው፣ እሷ ውስጥ ቁጭ ብላለች። ትንሽ ነገር ተናገርክ፣ እሷ ግን በንዴት ፈነዳች። ሁልጊዜ አንተ ብላ ጀመረች። 98 በመቶ ወንዶች ወይ አብረው ይጮሃሉ፣ ወይ ደግሞ ዝም ብለው ይዘጋሉ። ስሜታዊ ደህንነት የሚሰጥ ወንድ ግን አይፈራም። እሱ ያውቃል ይህ ጩኸት ስለ እሱ አይደለም። ይህ ከስር የተቀበረ ፍርሃት፣ ጭንቀት ወይም ያለፈ ቁስል ነው። እንዲህ አይነቱ ወንድ ይይዛታል። ይህም ማለት እሷ ስሜታዊ ማዕበሏን በአንተ ላይ ስትለቅ አንተ እንደ ትልቅ ኮንቴይነር ሳትፈስ፣ ሳትንቀጠቀጥ፣ ሳትሰብር ያንን ስሜት ትቀበለዋለህ። በቀላል ቋንቋ ዝም ብለህ ትሰማለህ። አውቃለሁ አሁን በጣም ተናደሻል ንገሪኝ፣ እዚህ ነኝ ትላታለህ። የስነ ልቦና ባለሙያው ዶክተር ጆን ጎትማን ይህንን ተርኒንግ ቱዋርድስ ይለዋል። ወደ ስሜቷ መዞር እንጂ ከስሜቷ መሸሽ አይደለም። ይህንን ስታደርግ አንተ አሸናፊ መሆንክን እያሳየሃት አይደለም። አንተ የማትፈርስ የማትሸሽ፣ እሷን የምትጠብቃት ወንድ መሆንክን እያሳየሃት ነው። ይህ ከየትኛውም አፈቅርሻለሁ ከሚል ቃል በላይ ኃይል አለው። እሺ ይህን ንድፈ ሐሳብ ወይም ቲዮሪ እንዴት ወደ ተግባር ትቀይረዋለህ ነገ ጧት ጀምረህ ምን ታደርጋለህ? ሶስት ፈጣን ግን በጣም ከባድ የሆኑ ተግባራት ልስጥ ተግባር አንድ የመፍትሄ አእምሮህን ዝጋው ከዛሬ ጀምሮ እሷ ስታወራህ ችግሯ ምንድነው ብለህ አታስብ ስሜቷ ምንድነው ብለህ አስብ ዓላማ መፍትሄ መስጠት ሳይሆን መረዳት ብቻ ይሆን ስትጨርስ ይሄ በጣም ከባድ ስሜት ነው ስለነገርሽኝ አመሰግናለሁ ብቻ በላት ተአምር ታያለህ ተግባር ሁለት አስተማማኝ ጥያቄዎችን ተጠቀም። እሷ ስትበሳጭ ለምን ብለህ በፍጹም አትጠይቃት። ለምን የሚለው ቃል እየፈረድክባት እንደሆነ ያሳያል። ለምን ታለቅሻለሽ ሳይሆን፣ ምን እያሰብሽ ነው በል። ለምን ተናደድሽ ሳይሆን፣ የበለጠ ንገሪኝ በል። ይህ ስሜትሽ ትክክል ነው፣ መስማት እፈልጋለሁ የሚል መልእክትን ያስተላልፋል። ተግባር ሶስት በእሷ ክፉ ቀን አትጥፋ። እሷ ስትደሰት፣ ስትስቅ፣ ቆንጆ ስትሆን አብርሃት መሆን ቀላል ነው። እውነተኛው ፈተና እሷ የማትወደድ አይነት ስሜት ሲሰማት ነው። ስትታመም፣ ስራ ስታጣ፣ የሰውነት ቅርጿ ሲበላሽ ወይም ደግሞ በራሷ ስትበሳጭ፣ ያኔ ነው አንተ የምታስፈልጋት። ያኔ ምንም ቢሆን ከአንቺ ጋር ነኝ የሚል ስሜት ከሰጠሃት፣ ያኔ ነው ስሜታዊ ደህንነቷ አንተ ጋር መሆኑን የምታምነው። ስለዚህ ሴቶች በድብቅ የሚመኙት ነገር ገንዘብህ፣ መልክህ ወይም ስጦታዎችህ አይደሉም። እነዚህ ነገሮች ቢኖሩ ጥሩ ናቸው ነገር ግን መሰረት አይሆኑም። እነዚህ ሁሉ ነገሮች ቢኖሩህ ነገር ግን እሷ እውነተኛ ስሜቷን፣ ፍርሃቷንና ድክመቷን ባንተ ፊት ለማሳየት ደህንነት ካልተሰማት፣ ሁልጊዜም የሆነ የጎደለ ነገር ይሰማታል። ሁልጊዜም ራሷን ሳንሱር ታደርጋለች። እውነተኛ ጥልቅና የማይሰበር ግንኙነት ከፈልክ፣ መፍትሄ መስጠትህን አቁምና መሸሸጊያ ሁንላት። እሷ ፍጹም እንድትሆን መጠበቅህን አቁምና እሷ እውነተኛ ስትሆንልህ ጠንካራ ሁንላት። ይህንን አንድ ትልቅ ነገር ከሰጠሃት እመነኝ፣ ሌላ ወንድ በፍጹም አታይም። ምክንያቱም አንተ እሷ ቤት ብላ የምትጠራውን ብቸኛ ቦታ ሰጥታታል። የዛሬው ቪዲዮ ይህንን ይመስል ነበር። ሀሳብና አስተያየቶቻችሁን በኮሜንት ላይ አሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት፣ ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።